ይህ የምትመለከቱት ወጣት ከዚህ በፊት አደገኛ ተደባዳቢ የነበረ ቢሆንም አሁን ላይ ግን ሁሉን ነጋትቶ ሰላማዊ የሆነ ህይወት በመምራት ላይ ያለ ሲሆን፣ ባልተጠበቀ መልኩ ግን አንዲት ልጅ ወደ እሱ ጋር ትመጣና ካለችበት ችግር ለመውጣት እንዲረዳ በመጠየቅ እንደገና ወደ በፊት ህይወቱ እንዲመለስ ታደርገዋለች። ወጣቱም ልጅቷን በመርዳት ከነበረችበት ችግር እንድትወጣ ለማድረግ የሚያደርገውን ድንቅ የሆነ አስተማሪና ልብ አንጠልጣይ ታሪክ ይዤላችሁ ቀርቤያለሁ። ፊልሙን እንደምትወዱ ስለማልጠራጠር ቪዲዮውን ካሁኑ ላይክ አዳዲስ ወዲ ደግሞ ቻናሉን ሰብስክራይብ በማድረግ የእኛን ቤተሰብ መቀላቀል ትችላላችሁ። በቀጥታ ወደ ፊልሙን እንግባ። ይቻማችሁ ፊልማችን የሚጀምረው በድብቅ ድብድብ የሚካሄድበትን ክለብ እያስመለከተን ሲሆን በድብድብ ሪንግ ውስጥም ካርተር የተባለው ተደባዳቢ ብዙ ግጥሚያዎችን በተከታታይ በማሸነፍ ሪንጉን ተቆጣጥሮታል። በተመሳሳይ ሰዓት ፍራንክ የተባለች የባር ባለቤት ካርተርን ለቡና ቤቷ እንደ ጥበቃ ሆኖ እንዲያገለግላል ለመቅጠር ወደዚያ የመጣ ሲሆን በተከታታይም ስድስት ድብድቦችን ሲያሸነፍ ስታይ ጊዜ ስለሱ የሰማችው ልክ እንደሆነ በማረጋገጥ በችሎታው መደነቅ ትጀምራለች። በመቀጠል ዳኛው በቀጣዩ ዙር ላይ ካርተርን ተጋጥሞ የሚያሸንፍ ሰው ካለ የዛን ቀን ምሽት ላይ የተሰበሰበውን የቁማር ገንዘብ ሁሉንም እንደሚወስድ ያሳውቃል። በዚህ ሰዓትም አንድ ሹራብ ያደረገ ሰው ለፍልሚያው ፍቃደኛ በመሆን ወደ ሪንጉ ይገባል። ከዚያም ሹራቡን ሲያወልቀው ካርተር ይመለከትና ከዚህ ሰውዬ ጋር በፍጹም እንደማይደባደብ በፍርሃት መናገር ይጀምራል። ምክንያቱም ደግሞ ሰውዬው ታዋቂውና ዝነኛው አረመኔው የኤፍሲ ተደባዳቢ ዳልተን ስለነበር ነው። ዳኛው የገንዘቡን ብዛት እየገለጸ ካርተርን እንዲደባደብ ለማድረግ ሊያሳምነው ቢሞክርም ካርተን ግን ስለ ዳልተን ዝና ጠንቅቆ ስለሚያውቅ እንደማይደባደብ በመናገር ሁሉንም ያሸነፈውን ገንዘብ ትቶ ይሄዳል። ፍራንኪም ይህንን ስትመለከት ካርተርን ትታ ዳልተንን ለመቅጠር ተወስናለች። ዳልተንም ገንዘቡን ተቀብሎ ወደ መኪናው እየሄደ ሳለ በእሱ ምክንያት ገንዘቡን የተበላሸው ሰው ወደ እሱ ጋር ይመጣና በያዘው ጩቤ ይወጋዋል። በዚህ ሰዓትም ዳልተን ረጋ ብሎ በሰላም ነው ግን ያውጋኝ ብሎ ሲጠይቀው ሰውዬው በዳልተን እርጋታ በጣም ይደነግጥና በፍጥነት እየሮጠ ከዚያ ይሄዳል። ዳልተን በመቀጠል በጩቤ የተጎዳው ሰውነቱን እያከመ ሳለ ፍራንኪ ወደዚያ ትመጣና አምፑላንስ እንድትጠራለት ይፈልግ እንደሆነ ትጠይቀዋለች። ዳልተንም እንደማያስፈልገው ሲነግራት ፍራንኪ ምንም ሳይደባደብ ውድድሩን በማሸነፉ እንደተገረመችበትና ምን ያህል ችሎታ ቢኖረው እንደዚህ ሊፈሩት እንደቻሉ በመናገር አድናቆቷን ትገልጽለታለች። ቀጠላ አድርጋም ሮዳ ውስ የሚባል ባህር እንዳላትና በፊት ላይ ጥሩ እንደነበር ነገር ግን አሁን ላይ በመቶ ሰዎች አይን ውስጥ እንደገባና ለፖሊሶቹ ነገሩን ብታሳውቅም ፖሊሶች ምንም ሊረዳት እንዳልቻሉ በዚህም ምክንያት ካርተርን እንደ ጋሩ አድርጋ ልቀጥረው አስባ እንደነበር ነገር ግን እሱ ስታየው ሀሳቧ እንደቀየረች በመናገር እሱን ልቀጥረው እንደምትፈልግና በሳምንት አምስት ሺህ ዶላር እንደምትከፍለው ትነግረዋለች። ነገር ግን ዳልተን ስራውን ለመስራት ፈቃደኛ እንዳልሆነ በመግለጽ ካርተርን ብትሞክር እንደሚሻላት ነግሯት መኪና ውስጥ ገብቶ ሊሄድ ሲል ፍራንኪ ስልክ ቁጥሯን ወረቀት ላይ ጽፋት ሰጠዋለች። ዳልተንም መኪናውን እየነዳ እየሄደ ሳለ በሐሳብ ይዋጥና በፊት ላይ የነበረበትን የዩፍሲ ድብድብ ያስታውሳል። ከዚያም ባስታወሰው ነገር በጣም ይናደድና መኪናውን ወደ ባቡር ጣቢያ በመንዳት እየመጣ የነበረውን ባቡር ያይና መኪናውን ሀዲዱ መሀል ላይ ያቆመዋል። ከዚያ ግን ወዲያውኑ ሀሳቡን ይቀይርና መኪናውን አስነስቶ ለመሄድ ቢሞክርም መኪናው አልነሳ ይለውና ባቡሩ ደርሶበት የኋላኛው የመኪናውን ፓርት ጋይስቶት ካዲው ያሶጥቷል። ከዚያም ከሞት ስላተረፈ ፈጣሪውን ያመሰግንና ፍራንኪ ጋር ለመደወል ይወስናል። በሚቀጥለው ቀንም ግላስኪ ወደምትባል ትንሽዬ ከተማ ይመጣና ቻርሊ ከምትባል ካባቷ ጋር መጽሐፍ በመሸጥ ከምትተዳደር ቲኔጀር ጋር ይተዋወቃል። ከዚያ ምሩዳውስ የሚባለው ባር የት እንደሚገኝ ሲጠይቃቸው አባትና ልጅ ባሮ ወደሚገኝበት ቦታ ይጠቁሙታል። ዳልተንም በስተ መጨረሻ ወደ ባሩ ደርስና ወደ ውስጥ ሲገባ ቢሌ የተባለው አስተናጋጅ ያስተውለውና አድናቂ እንደሆነ ይነግረዋል። ቦታውን ለጊዜውም ቢሆን ጸጥ ያለ ስለነበር ዳልተን ምን ያህል ሰላም እየተሰማው እንደሆነ ለባሬ ስተዋል አውራ ይነግራታል። ዳውራም በትንሹም ቢሆን ፈገግ ትልና በቀልድ መልክ ቆይ ማታ ታየዋል ትለዋለች። አመሻሽ ላይም ላውራ እንዳለችው በክለብ ውስጥ ያሉ ሰዎች ፀቢ ከፍቱና ከፍተኛ የሆነ ሁካ ይነሳል። በዚህ ሰዓትም ዳልተን ቁጭ ብሎ የሚፈጠረውን ነገር ከርቀት ሆኖ መመልከት ይጀምራል። ከትንሽ ቆይታዎች በኋላ የተወሰኑ ድርጅቶች በሞተራቸው ወደዚያ ይመጡና ደንበኞችንና ሴት ሰራተኞችን ማሰቀየት ይጀምራሉ። ይህንን ጊዜም ቢል ለሴቷ ለመከላከል ቢሞክርም እሱንም ግን ያስፈራሩትና ከዚያ እንደሄድ ያደርጉታል። በዚህ ሰዓትም ዳልተን ወደዛ ይመጣና ነገሮችን በሰላማዊ መንገድ ለመፍታት ቢሞክርም ዱርዮቹ ግን በንግግር የሚገባቸው አይነት እንዳሉን ይረዳና ከባሮ ወጥቶ እንዲያው ይጠይቃቸዋል። ነገር ግን የዱርዮቹ መሪ የሆነው ዴል በሀሳቡ እንደማይስማማ ይናገራል። ይህንን ጊዜም ዳልተን ውጭ ያሉት ሞተር ሳይክሎች የእናንተ ናቸው መሰለኝልና ሞተራቸውን ሊያበለሻሽባቸው ይወጣል። ዱርዬዎቹም ይህንን ሲመለከቱ ሳይወዱ በግዳቸው ተከትለውት ከባሩ ይወጣሉ። ውጭ ላይም ዳልተን በሰላማዊ መንገድ ከዚያ እንዲሄዱ እድል ይሰጣቸውና በቀልድ መልክ የጤና ኢንሹራንስ ካላቸው ይጠይቃቸውና ሆስፒታሉ ከዚያ የምን ያህል ሰዓት ርቀት እንዳለው ፍራንኪን ይጠይቃታል። ይህንን ጊዜም ከዱርዬዎቹ መካከል ሞ የተባለው ልጅ የትራፊክ መጨናነቅ ከሌለ 25 ደቂቃ እንደሚፈጅ ይናገራል። ዴልም በጣም ይናደድና ሞና ፈንዝጋ በማለት ይደባደብ ከሆነ አርፎ እንዲደባደብ ለዳልተን ይነግረዋል። ዳልተንም ወዲያውኑ ሞቅ ሞቅ ባለ ጥፊ መታቸውና የመልስ ምት ሊሰጡ ሲሞክሩ ደግሞ ጠንከር ባለ ቡጢው አፍንጫቸውን ይሰብረዋል። ከዚያም እዚህ ጋር እንዳያበቁና በድጋሚ በሰላም ቦታውን ለቀው ከዚያ እንደሄዱ ቢነግራቸውም ዴል ግን አሁንም ቢሆን በሀሳቡ ሊስማም አልቻለም። ዳልተንም ተስማማህ አልተስማማህም ጉዳይ አይደለም የሚልና አፈር ድሜ ያበለዋል። ከዚያም ፍራንኪን በጣም ስለተጎዱ ወደ ሆስፒታል እንዲያደርሳቸው መኪናዋ እንድታውሰው ቢጠይቃትም ፍራንኪን ፈቃደኛ አልነበረችም። ከስንት ልመና በኋላ መኪናዋን ትሰጠውና ወደ ሆስፒታል ይዟቸው ይሄዳል። ሆስፒታል ውስጥም የሚያስፈልገውን ነገር የጨራረሰላቸው ሲሆን ካሸሯን ጓደኞቹ እንደሆነ ስትጠይቀው እሱ ደብድቧቸው እንደሆነ ይነግራታል። ከዚያም ማድረግ ያለበትን ነገር አድርጎ ከጨረሰ በኋላ ወደ መኪናው ተመልሶ ሊሄድ ሲል ኤል የተባለችው ዶክተር ትመጣና ደነዝ በሆኑ ዱርዮች ሆስፒታሉን ስለሞላው በስላቅ መልክ ተመሰግነዋለች። ከዚያም ግን እየደማ እንደሆነ ትመለከትና በቢላ የተጎዳው ቁስሉን ማከም ትጀምራለች። ከዚያም ቁስሉን እንዲሰፋለት ይፈልግ እንደሆነ ስትጠይቀው ዳልተን የራሱ ጥፋት ስለሆነ ቅጣቱን በሕመም መቀበል እንደሚፈልግና ምንም አይነት ማስታገሻ ራሱ እንደማይወስድ ይነግራታል። ለመቀጠል ወደ ባሩ ሲመለስ ፍራንኪ ሳምንታዊ ደሙዝን ትሰጠዋለች። በሌላ በኩል ደግሞ ሰራተኞቹ በዳልተን ችሎታ በመደነቅ አሁንም ስለ ድብድቡ በማውራት ላይ ይገኛሉ። ወደ ዳልተን ጋር ስንመለስ ባሪው ያለው በጣም እንደሚያመሪ ነግራትና ለምን ሮዳውስ ተብሎ እንደሚጠራ ይጠይቃታል ፍራንኪም ምን ማለት እንደሆነ እንደማታውቅና አጎቷ እንደሰየመው ትነግረዋለች። ዳልተን በመቀጠል ለማረፍ ሆቴል እንደማይፈልግና አቅራቢያው ካሉት ጀልባዎች ዘቦት የሚሰኘውን ስለወደደው እሱን ተከራይቶ ማረፊያ ያደረገው እንዳሰበ ይነግራታል። ፍራንኪም ዘቦት የተሰኘው ጀልባ የእሷ እንደሆነና በነጻ እስከፈለገበት ጊዜ ድረስ ማረፍ እንደሚችል ከነገረችው በኋላ በውሃ ውስጥ አዞ ስላለ በደንብ መጠንቀቅ እንዳለበት ትነግረዋለች። ዳልተንም ወደ ጀልባዋ ሄዶ ተኝቶ ሳለ ለዩፊሲ ሻምፒዮና ቀበቶ እጩ ተወዳዳሪ የነበረበትን ወቅት ያስታውሳል። አዋት ላይም ላውራ ቁርስ ይዛለት መጣ ተቀሰቅሰውና እሱ ከመጣ በኋላ በሮዳ ውስጥ ነገሮች እየተስተካከሉ እንደሆነ ትነግረዋለች። በኋላ ላይ ዳልተን ኮምፒውተር ለመጠቀም ፈልጎ ወደ ነ ቻርሊ መጽሐፍ መደብር ያመራል። በመንገድ ላይም ሳለ ሰዎች በተለየ መልኩ ሰላምታ ሲሰጡትና ስለፈጸመው ድል ሲያወሩ ይሰማቸዋል። ዳልተንም ኮምፒውተሩ ላይ የሚፈልገውን ነገር እየተጠቀመ ሳለ ትላንትና ማታ ችግር ፈጥረው ከነበሩ ዱርዬዎች መካከል የተወሰኑት እንደገና ወደዚያ መጥተው ወከባ ይፈጥራሉ። ቻርሊም ዱላዋን ይዛ ወጥታ ቦታውን ለቀው እንዲሄዱ ስትነግራቸው ዱርዬዎቹ በእሷ ላይ መሳቅ ይጀምራሉ ነገር ግን ዳልተንን ከውስጥ ሲወጣ ሳይሆት በዚያቸው ቅጽበት ከዚያ ይሸሻሉ ዳልተን በመቀጠል ወደ ሮዳው ሲመለስና ስሜን እንዴት የሁሉ ሰው ሊያውቅ ቻለ ከተማው ስብሰባ ነገር ተካሂዶ ነበር እንዴ ብሎ ፍራንኪን ይጠይቃታል ራንኪንግ፣ ከተማዋ ጠባብ ስለሆነች ንፋስ ራሱ ወሬው እንደሚያዳርሰው በቀልድ መልክ ትነግረዋለች። ዳልተን ቀጠላ አድርጎ ጀልባዋ እንደወደዳት ነገር ግን ስታስቃዣው እንደነበር ይነግራታል። የበንድ እንዳለ ሞተረኞቹን የቀጠረው ቤን የተባለ ሰውዬ በመርከቡ ላይ ሆኖ ሳለ ሞተረኞቹ ዱርጆች ዳልተን የተባለ ሰውዬ እቅዳቸውን እያበለሻሸባቸው እንደሆነና ምንም የሮዳ ውስጥ ደንበኞችን አስፈራርተው ከዚያ ማድረግ እንዳልቻሉ ይነግሩታል። በደም ጺሙን እየተላጨ ስለነበር በመሃል መርከቡ ይወዛወዝና አንገቱን ይቆረጣል። በዚህም በጣም ይናደድና የመርከቡን ካፒቴን አንድ ቡጥ ያቀምሰዋል። ከዚያም ሞተረኞቹን በተጠንቀቅ የሱን ትዕዛዝ እንዲተባበቁ ይነግራቸዋል። በዚህ ሰዓትም አንደኛ ይሄን ሰው አባቱን በዚህ ጉዳይ ላይ እንዲያስገባው ሲነግረው ቤን ፍቃደኛ ሳይሆን ይቀራል። ወደ ሮዳው ስንመለስ ሌላ ድብድብ ይነሳና ዳልተን ቁጭው ለመመልከት ይጀምራል። ከዚያም አጋጣሚው ለቢሌ ድብድብ ስልት ለማስተማር ሊጠቀምበት በማሰብ ቀይ ቲሸርት ወደ ለበሰው ልጅ እየጠቆመ ከቲሸርቱ ስር ጩቤ እንደያዘና ጩቤውን ሲያወጣበት ሸውሮት በቦክስ ፊቱን ብሎ እንዲዘርረው ይነግረዋል። ቢሊም ዳልተን እንደነገረው ቢያደርግም ቦክሱ ግን ያን ያህል ኃይል ስላልነበረው ልጁ እንደገና ተነስቶ ጥቃት ሊሰነዝርበት ሲል ዳልተን በመሃል ይገባና የሰውየውን እጅ ይሰብረዋል። ከዚያም ቢሊን የተቀሩትን ሰዎች እንዲቆጣጠር ይነግረዋል። በሚቀጥሉት ጥቂት ቀናትም ዳልተን ቢሊ የሱን ስራ ሲሰራ ቁጭ ብሎ ከተመለከተ በኋላ በድብድብ ወቅት ምን ማድረግ እንዳለበት አንዳንድ ቲፖችን ይሰጠዋል። ከሰራተኞቹ መካከልም ሪፍ የተባለውን ልጅ ጠባሳሳይ ቦክሰኛ እንደሆነ ይገነዘብና ከቢሊ ጋር አንድ ላይ እንዲጣመሩ በማድረግ በሮዳ ውስጥ ነገሮችን እንዲቆጣጠሩ ያደርጋቸዋል። አንድ ቀን ምሽት ላይ ዳልተን የሰከረ ሰውዬን ከባሩ እያስወጣው ሳለ ሞተረኞቹ ውጭ ላይ ሆነው በቁጣ ወደሱ እየተመለከቱ ያያቸዋል። የዛን ምሽት ላይ ዳልተን ከዚህ በፊት እንደገጠመ አይነት ቅጨት እንደገና ይመለከታል። በሚጠጥለው ቀን ጠዋት ላይ አቅራቢያ ወዳለው ካፌ ሄድና ቁርስ እየበላ ሳለ ኤሊን ካፌ ውስጥ ያገኛታል። ከዚያም ለምን በዚች ጠባብ ከተማ ያሉ ሰዎች ቶሎ ተናዳጅ እንደሆኑ ሲጠይቃት፣ ኤሊ ግላስቲ ከተማ ሰዎች የተለያና ዘቤ እንዳላቸው ትነግረዋለች። ዳልተን እና ኤሊም እንዲ እንዲያሉ ስለ ራሳቸውና ስለ አንዳንድ ነገሮች ማውራት ይጀምራሉ። ከሳምንታት በኋላ ዳልተን ደሞዙን ከፍራንክ ተቀብሎ ወደ ጀልባው እየሄደ ሳለ አንድ መኪና ከኋላው እየተከተለው እንደሆነ ያስተውላል። በድንገትም መኪናው ስፒዱን ይጨምርና ዳልተንን ሊገጨው ሲል ዳልተን እንደምንም ብሎ ይሸውደዋል። ነገር ግን እንደገና መኪናውን ወደኋላ በፍጥነት እየነዳ ይመጣና የእቃ መጫኛው ላይ ጭኑት ወደ ድልድዩ አፋፍ ላይ አንጠለጥለዋል። በዚህ ሰዓትም ዳልተን ዴልና ፍቅረኛው ከመኪናው ሲወጡ ይመለከታቸዋል። ከቆይታዎች በኋላ መኪናው ተንጠልጥሎ ከነበረበት ድልድይ ላይ ዳልተንን ይዞት ወደ ወንዝ ውስጥ ይወድቃል። ዳልተንም እንደምንም ብሎ ይተርፍና ወደ ጀልባው ሲሄድ ዴል ሽጉጥ ይዞ እየጠበቀው ያገኘዋል። ዴልም ሽጉጡን ዳልተን ላይ ደቅኖ እያስፈራራው ሳለ ዳልተን ፈጠን ብሎ ሽጉጡን ያስትለውና ዴልም መቶ ወደ ውሃ ውስጥ ይወረውረዋል። ዳልተንም ነገሮችን በሰላማዊ መንገድ መጨረስ ፈልጎ የነበረ ቢሆንም ነገር ግን ፍራንክ የነገረችው አዞ ወደዛ የመጣና ዴልን ይበለዋል። ዳልተንም ዴልን ለማትረፍ የአቅሙን የጣረ ቢሆንም ሊሳካለት ግን አልቻለም። በሚቀጥለው ቀን ጠዋት ላይ ፖሊሶች ወደ ስፍራው ላይ መተው የዴልን ሬሳ ቢፈልጉም ሊያገኙት ግን አልቻሉም። በዚህ ሰዓትም እዛ አካባቢ ላይ የሚኖር አንድ ጎልማሳ ሰውዬ ወደ ዳልተን ጋር ይመጡና አዞዎቹ ምግባቸውን ከደበቁ ማንም ሊያገኘው እንደማይችልና የእሱ ሙሻ እንዲሁ በዋዛ ፈዛዛ ጠፍታ እንደቀረች ይነግሩታል። ከዚያም ሞተረኞቹ ድርጆች ሊያጠቁት የፈለጉት ምናልባት በሮዳውስ ላይ ያቀዱትን የአደንዛዥ ንግድ አበላሽቶባቸው ሊሆን እንደሚችል ይገልጹለታል። ዳልተን በመቀጠል ወደ መጽሐፍ መደብሩ ሄድና ቻርሊን የወደቡን ካርታ እንድታሳየው ይጠይቃታል። ካርታውንም እንደተመለከተ ሮዳውስን ለአደንዛዥ ማከፋፈያ የሚጠቀሙበት ምንም አይነት ምክንያት እንደሌለ ይገነዘባል። ዳልተን በመቀጠል ወደ ውጭ ሲወጣ አንድ ልጅ ወደ እሱ ጋር ይመጣና የያዘውን ሽጉጥ አሳይቶት አለቃው ሊያናግረው ስለሚፈልግ ወደ መኪናው እንዲገባ ይነግረዋል። ዳልተንም የመሃል ጣቱን ከሰበረው የያዘውን ሽጉጥ እንደማይተኩሰው በመናገር ወደ እሱ ይቀርብና እንደተናገረው የመሃል ጣቱን ሰብሮት መሬት ላይ እንዲንፈራፈር ያደርገውና ሽጉጡን ይበታትነዋል። ሌላኛ የቤኒ ሰውን ጣልቃ ለመግባት ፈልጎ የነበረ ቢሆንም ከዳልተን ጋር ተጋጅቶ ችግር ውስጥ መግባት ስላልፈለገ የተወዋል። ዳልተንም ለልጁ አለቃ ውሱ ማናገር የሚፈልግ ከሆነ ሮዳውስ ውስጥ እንደሚሰራና ሁሌ ማታ ማታ እዛ ስለሚሆን መጥቶ እንዲያገኘ ይነግረውና ጓደኛው ወደ ዶክተር ጋር እንዲወስደ በመንገር ወደ ሮዳውስ ይሄዳል። ከዚያም ፍራንኪ ለምን ዴልና አጋሮቹ ቦታውን ሊወስዱት እንደሚፈልጉ ሲጠይቃት ምናልባት ግዛታቸው ሊያደርጉ ፈልገው እንደሚሆን ትነግረዋለች። ይበል እንዳለ ዳልተን ጣቱን የሰበረው ሰውዬ ወደ አለቃው ቤን ጋር ይመለስና ዳልተኑን ወደ እሱ ጋር ለማምጣት እንዳልተሳካለት ይነግረዋል። ቤንም በሮዳ ውስጥ ቦታ ላይ የተንጣለለ ቅንጦት ሆቴል መገንባት ፈልጎ የነበረ ቢሆነ፣ በአንድ ተራ ሰው ምክንያት ግን እቅዱ በሙሉ እየተበላሻ መሆኑ በጣም አናዶት ሳለ አባቱ ስልክ ይደውልለታል። ቤንም ስልኩን ማንሳት ስላልፈለገ ወደ ውሃ ውስጥ ይወረውረዋል። ከዚያም ጣቱን የተሰበረው ልጅ ስልኩን ውሃ ውስጥ ገብቶ እንዲያወጣለት ያዘዋል። ይሄ ሰውዬ ግን ጤነኛ ነው። የበንድ እንዳለ ኖክስ የተባለ ርኅራህ የሌለው ተደባዳቢ የሰውን ምስታ አማቅጦ የፈለገውን ነገር ካደረገ በኋላ ባልዮ ሲመጣበት ራቁቱን ሆኖ በመስኮት በኩል ዘሎ ያመልጣል። ከዚያም ወጥቶ ይሄደ ሳለ የቤን አባት ይደውልለትና ልጁ የፈጠረውን ችግር እንዲፈታለት ይነግረዋል። ኖክስ በመቀጠል መንገድ ላይ ያገኘውን ሰውዬ በቴስታ ብሎ የደረረውና ጃኬቱን አውልቆ ከለበሰበት በኋላ ሙሉ አካባቢውን በእሳት አንዶት ከዚያ ይሄዳል። በሌላ በኩል ኤሊ የቀድሞ ፍቅረኛዋን ጀልባ ይዛው ወደ ዳልተን ጋር ትመጣና ወደምትወደው ቦታ ይዛው ትሄዳለች። ከዚያም ይዛ የመጣችውን ቢራ ከፍታ ትሰጠውና ስለ አንዳንድ ነገሮች ማውራት ይጀምራሉ። በዚህ ሰዓትም ዳልተን ቤን ከተባለ ሰውዬ ጋር ያለበትን ችግር ይነግራታል። ኤሊም የቤን ቤተሰቦች በጣም ሀብታም እንደሆኑና በከተማው ዙሪያ ሰፊ የሆነ መሬት ባለቤት እንደሆኑ ትገልጽለትና ስላለፈ ሕይወቱ ዳልተን መጠየቅ ትጀምራለች። ዳልተንም ስላለፈ ህይወቱ ስትጠይቀው ትንሽ ምቾት ይነሳውና ባታውቀው እንደሚሻላት ይነግራታል። ነገር ግን ኤሊ መጀመሪያውኑ ስለሱ ማንነት ከኢንተርኔት ላይ ተመልክታ ተሸንፋለ ስለነበር በስሜት ተገፋፍተው መሳሳም ይጀምራሉ። የበንድ እንዳለ ኖክስ የሚያብረቀርቅ የስፖርት መኪናውን እየነዳ ወደ ቤን ቦታ ይመጣና በረ ላይ የቆሙትን ሞተር ሳይክሎች ጋይስቶ መኪናውን ያቆመዋል። ከዚያም እዚያ ያሉትን የቤን ሰዎች ትንሽ ሳባቸውን ያቀምሳቸውና ሰዎቹ ማዘዝ ይጀምራል። ቤንም ወደዚያ በሚመጣ ሰዓት ሰዎቹ ምግብና አንዳንድ ነገሮች እየሰሩ ሲያያቸው ይደነግጥና ኖክስን ማን እንደሆነ ይጠይቀዋል። ኖክስም አባቱ እንደቀጠረውና ለእሱ መልእክት እንደላከለት በመንገድ አንድ ቡጤ ያቀምሰዋል። ቤን በመቀጠል ዞር ዞር ብሎ ሲያይ ኖክስ ይዘ የመጣውን አንድ ሙኑ ቦርሳ ፈንጅ ይመለከታል። ቤንም ነገሮችን ለማረጋጋት ይሞክርና የእሱ እርዳታ እንደማያስፈልገው እንዲሁም ዳልተንን ከተማ ውስጥ እንደማይገሉት ይነግረዋል። ኖክስም ዳልተንን ለመግደል ካሰቡና እሱ በስራው ላይ ካለ መጀመሪያውን እንደሞተና የጊዜ ጉዳይ እንደሆነ በመግለጽ ጉራውን መንፋት ይጀምራል። በዚህ ሰዓትም ነገሮችን በራሱ ለመቆጣጠር እንደሚፈልግ በመግለጽ አንድ የመጨረሻ እድል እንዲሰጠው ኖክስን ይጠይቀዋል። ኖክስም ለጊዜውም ቢሆን ይስማማል። በኋላ ላይ ኤሊ ዳልተንም ወደ ጀልባ መልሳት አመጣውና ትሄዳለች። ይህንን ጊዜም ፖሊሶች እየጠበቁት ስለነበር በሌል ጉዳይ ላይ ለምርመራ እንደሚፈልጉት በመንገድ ወደ ጣቢያ መሄድ አለብን ብለው እየጠበቀው ወደ ነበረው ሼሪፍ ጋር ይዘው ትሄዳሉ። ሼሪፉም በግላስኪውስ ነገሮች እንዴት እንደሚሰሩ ይነግረውና ከተማውን ለኮ በፍጥነት እንዲሄድ ወይም ደግሞ አንድ አልባሌ ምክንያት ፈልጎ እንደሚያስረው በመንገድ ስምምነት ያቀርብለታል። ከዚያም ከመኪና ያስወጣውና ትንሽ እንደደበደበው ኤሊ ወደዚያ መታ ሸሪፉን በጥፊ መታ ታስቆመውና ዳልተን ይዛው በመኪናዋ ከዚያ ትሄዳለች። ከዚያም ሸሪፉ አባቷ እንደሆነና ከቤን አባት ጋር ይሰራ እንደነበርና አሁን ደግሞ ከቤን ጋር አብሮ እንደሚሰራ በመንገድ ነገሮች ከመባባሳቸው በፊት ከተማውን ለቆ እንዴ ትነግረዋለች። ይበንድ እንዳለ የቤን ሰዎች ችግር ለመፍጠር ወደነ ቻርሊ መጽሐፍ መደብር ይሄዳሉ። የዛን ቀን ምሽት ዳልተን ወደ ሮዳውስ ሲሄድና ስራውን እየሰራ ሳለ ቤን ከዳልተን ጋር ለመገናኘት ወደ ሮዳውስ ይመጣል። ከዚያም ቤን ዳልተን በህል ተነሳስቶ የገዛ ጓደኛውን በምሬት ሲደበድበው የተቀረጸውን ቪዲዮ ያሳየዋል። ዳልተን የዛን ቀን ላይ ጓደኛውን በጣም ደብድቦ ስለነበር በደረሰበት ጉዳት ምክንያት ሕይወቱ ታልፋለች። ያኔ የሰራት አንዲት ስህተትም ሕይወቱን በሙሉ ስትከተለው ትኖራለች። ቤን ቀጠል አድርጎ ጸጸት እንዲሰማው ለማድረግ ለምን ያን ያላቆምክም ብሎ ይጠይቀዋል። ከዚያም ወደ ውጭ ውጣና ኖክስና ሞተሮኞቹን ወደ ውስ ገብተው እንዲበጠብጡ ያዛቸዋል። ኖክስን ፊትፊት እየመራ ወደ ባውሪ ገባና ከዚህ በኋላ ሮዳውሴ እሱ እንደሆነ ጮክው መናገር ቦታው ማበልሻሽት ይጀምራል። የበንድ እንዳለ ዳልተን ተረጋግቶ ቡናውን እየጠጣ እየሆነ ያለውን ነገር መመልከት ይጀምራል። ቢሊና ሪፍ ኖክስን ለማስቆም የሞከሩ ቢሆን ኖክስ ግን በቀላሉ የሚበገር ሰው እየተፋለሙ እየተፋለሙት የነበሩትን ሰዎች በሙሉ መሬት ላይ ረፈርፋቸዋል። ከዚያም የዳልተንን ስም ደጋግሞ መጣራት ይጀምራል። ዳልተንም በስተመጨረሻ ከተቀመጠበት ይነሳና ወደ ንጉሱ ጋር በመሄድ መደባደብ ይጀምራሉ። ድብድባቸውም እየተጋጋለ ሄድና ከባሩ ይወጣሉ። ዳልተንም ከዚህ በላይ የሚደባደቡ ከሆነ ነገሮች በጣም እንደሚከሩ በማሰብ ወደ ጀልባው በመሄድ አካባቢውን ለቁ ለመሄድ ሻንጣውን ማዘገጃጀት ይጀምራል። በዚህ ሰዓትም ፍራንኪ ወደዚያ ትመጣና እውነቱን ስላልነገረችው ይቅርታ በመጠየቅ እዚሁ እንዲቆይ ትለምነዋለች። ከዚያም በእንቅልፍ ጥዮና ሪዞርት ሊገነባ እንደሆነና ከሷ ቦታዎች ሁሉንም በዙሪያው ያሉትን ቦታዎች እንደገዛ ትነግረዋለች። ዳልተንም ከመጀመሪያውንም ካርተርን ብትቀጥር ይሻላል ብዬ ነግሬሽ ነበር ይላታል። ፍራንኪን ፈርተና ወይም ትሻሻ ስትለው ዳልተን ፈርቶ እንደሆነና እሷ ልትረዳው የማትችለው ነገር እንዳለ ነግሯት መንገዱን ይቀጥላል። ይበንድ እንዳለቤ ኖክስ ዳልተን እንዳልገደለው ይሰማል። በሌላ በኩል ደግሞ ዳልተን ከተማዋን ለቆ ይሄድ ሳለ የእሳት አደጋ አምቡላንስ የእነ ቻርሊ መጽሐፍ መደብር ጋር ቆሞ ይመለከታል። ከዚያም ጠጋ ብሎ ሲመለከት ሙሉ መጽሐፍ መደብሩ በእሳት አደጋ ምክንያት እንደወደመና ቻርሊና አባቷም ወደ ሆስፒታል እንደገቡ ይገነዘባል። በዚህ ሰዓትም ዳልተን ይሄን ሁሉ ነገር ያደረገው ቤን እንደሆነ ያስተውልና በጣም በመናደድ ቤን ወደሚኖርበት ቦታ ይሄድና መጽሐፍ መደብሩን ያቃጠለው ሰውዬ ያገኘዋል። ሰውየውም የላኩል መልእክት ደርሶሃል መሰለኝ ሲለው ዳልተን በሚገባ መልእክቱ እንደደረሰው ይነግረዋል። ከዚያም ከተማውን ለቆ ለሄድ እንደሆነ ሲነግረው ሰውየው በስተመጨረሻም ፈርተ ልትይነው ወይልና ጩቤን ወጥቶ ሊወጋው ሲል ዳልተን ጉሮሮን በቡቲ ብሎ መተንፈስ እንዲያቅተው ያደርገዋል። ዳልተንም ሰውየው መተንፈስ አቅቶት እየተሰቃየ እያየው የመተንፈሻ ቱቦን እንደበጠሰውና መተንፈስ እንዳይችል እንዳደረገው ይነግረዋል። ከዚያም ብዙ ሰዎች ፈርተነው ብለው እንደሚጠይቁትና እሱም እንደሚፈራና የሚፈራው ግን ሰዎቹን ሳይሆን ንዴቱን እንደሆነና ትግስቱ ሙጥጥ ብሎ ካለቀ በጣም አስከፊ ነገር እንደሚፈጠር ስለሚያውቅ እራሱ ሁላ እራሱን እንደሚፈራው በቃር ላይ ላለው ሰውዬ መናገር ይጀምራል። ዳልተን በመቀጠል የሰውዬውን ሬሳ ወደ መኪናው ሲጭል ሞያየውና ወዲያውኑ በማስቀየስ ከዚያ ሊሄድ እንደሆነ ይነግረዋል። ከዚያም ከድርዮቹ ጋር መሆን ፈልጎ ሳይሆን በፍሎሪዳ ውስጥ ያለ ቡድን ሞተር መንዳት ስለማይቻልና እሱ ደግሞ ሞተር መንዳት ስለሚወድ ሳይፈልግ ከነሱ ጋር እንደተቀላቀለ ይነግረውና በነገ በጠዋት 11 ሰዓት ላይ ትልቅ የገንዘብ ክፍያ እንደሚያገኝ ገልጾለት በፍጥነት ከዚያ ይሄዳል። ዳልተን በመቀጠል ሬሳውን ለማቀዝቀዝ በረዶ ይዞ ይሄድና ወደ ነገረው ቦታ ሲሄድ አንድ ሙሰኛ ፖሊስ ገንዘቡን ለቤን ይዞ ሊሄድ ሲል ያገኘዋል። ከዚያም ቀስ ብሎ ከኋላ መጥቶ ራሱን ያስተውና ይዞ የነበረውን ሻንጣ ሲመለከት በገንዘብ እንደተሞላ ከቆይታዎች በኋላ ፖሊሱ ከሰመመኑ ሲነቃ ዳልተን የሞተውን ሬሳ ወደ ባህር ዳርቻ ጎትቶ አምጥቶት በእሱ ሽጉ ሲተኩስበት ይመለከታል። ፖሊሱም ይህንን ሲመለከት በጣም ይደነግጥና ሰውየው መጀመሪያ ላይ እንደሞተና በእሱ ሽጉጥ እንዳልተገደለ እንደሚናገር መናገር ይጀምራል። በዚህ ሰዓትም እንዳልተም በወሪያ ሰማ አምጫ ታልለውና ወደ ሌላ አቅጣጫ እንዳይ ከደረገው በኋላ በእንጨት አናቱን ብሎ ይገላግለዋል። ከዚያም የህዝብ ስልክ በመጠቀም በባህር ዳርቻው አካባቢ ወንጀል ሲፈጸም እንዳየ በመናገር አደጋውን ለፖሊስ ይጠቁሟል ለዜና ሚዲያዎችም አንድ ፖሊስ አንድ ሰውዬም በባህር ዳርቻው አካባቢ ገሎ ራሱን አጥፍቷል ብለው ጉዳዩን መዘገብ ይጀምራሉ። ዳልተን በመቀጠል ወደ ጀልባ ሄዶ የኖክስን ፈንጆች ማዘጋጀት ይጀምራል። በዚህ ሰዓትም የሌላ አባት የሆነው ሼሪፍ ወደዚያ ይመጣና ቤኔሊን እና አገታትና ገንዘቡን የማይመልስ ከሆነ እንደሚገድላት ይነግረዋል። ዳልተንም ስለምን ገንዘብ ነው የምታወራው? እኔ ምንም አይነት ገንዘብ አልወሰድኩም ብሎ ለመዋሸት ቢሞክርም ሼሪፉ ግን እሱ እንደወሰደው እርግጠኛ ስለነበር ልጁ ኤሊ ለእሱ የሆነ ትርጉም ካላት ገንዘቡን እንዲመልስና ልጁን እንዲያስለቅቃት ይነግረዋል። ዳልተን በመቀጠል ወደ ኤሊ የቀድሞ ፍቅረኛ ጋር ሄዶ ጀልባውን አስነስቶ ሊወስዳት ሲል ሰውየው የመጣበትና የሰው ጀልባን ያለ ፍቃድ መውሰድ ወንጀል እንደሆነ በመግለጽ ጀልባውን እንዲመልስለት ቢነግረው ዳልተን ግን ከሰዓታት በኋላ መልሶ እንደሚያመጣለት ይነግረውና ጀልባውን እየነዳ ይዞ ይሄዳል። የበንድ እንዳለ ኖክስ ከሰው የወሰደውን መኪና በፍጥነት እየነዳና ኮኮናቱን እየጠጣ ወደ ቤን ማረፊያ ማምራት ይጀምራል። እዛ ሲደርስም መኪናውን ቀስ ብሎ ጭረት እንኳን እንዳይነካት አድርጎ ፓርክ ያደርግና ወደ ውስጥ ሲገባ ማንንም ሊያገኝ አልቻለም። በሌላ በኩል ዳልተን ወደ ቤን መርከብ ጋር ሲደርስ የቤን ግብረ አበር ገንዘቡ የት እንዳለ ይጠይቀዋል። ዳልተንም ይዞ እንዳልመጣ ሲነግረው የቤን ግብረ አበር ቤን በጣም እንደሚናደድበት ይነግረዋል። ዳልተንም ኦ፣ በቃ እንደዛ ከሆነማ ለአንተ ሰጥቼዋለሁ ለዋለው ሲለው ልጁ ይናደድና አንድ ቡጢ ያቀምሰዋል። በመቀጠል ወደ ቤን ጋር ይወስደውና ቤን ገንዘቡ የት እንዳለ ይጠይቀዋል። ዳልተንም መጀመሪያ ላይ ኤሊን አሳዩኝና ገንዘቡን ሰጣችኋለሁ ይላቸዋል። ነገር ግን የሼሪፉን ሁኔታ ሲመለከት ምንም ልጅ የታገተችበት አይነት እንደማይመስል ያስተውላል። አባትየውም በወሬያቸው መሀል ጣልቃ ይገባና ምንም አይነት መታገት እንደሌለና እሱና ቤን ባልደረቦቹ እንደሆኑ መናገር ይጀምራል። በዚህ ሰዓት ግን ቤን ልጁን እንዳገታት ሲናገር አባትዮ በጣም ተናዶ መሳሪያውን ሲያወጣበት የቤን ግብረአበር ያስቆመዋል። ቤን በመቀጠል ኤሊን እንዲጎዳ ግብረአበሮቹን በሚያዛቸው ሰዓት ኖክስ በጀልባ እየበረደ ወደዚያ ይመጣል። ቤንም የንቁስን መምጣት ሲመለከት በጣም የተናደደ ሲሆን፣ ዳልተንም ትኩረታቸው ወደ ንቁስ እንደሆነ ሲያስተውል አጋጣሚን በመጠቀም ይዞ የመጣውን ፈንጃ ፈነደዋል። ከዚያም ቅድም በቦክስ የመታውን ልጅ እንዴት ቦክስ እንደሚሰነዘር በአንድ ቡጢ ዘሮ ያስተምረውና የቤንን ሰዎች ማጥቃት ይጀምራል። ከዚያም ኤሊን በጀርባው ክፍሎች ውስጥ መፈለግ ይጀምራል። ይህ በእንዲህ እንዳለ ኤሌ መርከቡን መስኮት በመስበር ለመውጣት እየሞከረች ሳለ ዳልተን ያለችበትን ክፍል ያገኘውና ወደ ሷ ጋር ይመጣል። በዚህ ሰዓትም መርከቧ በጣም እየሰመጠች ስለነበር የውሃው ኃይል በጣም ይጨምርና መስኮቱም ሰብሮ ወደ ውስጥ ይገባል። እነ ዳልተንም ውሃ ውስጥ የነበሩ ቢሆንም እየዋኙ ወጥተው ኤሌ ወደ አንድ ያገኘችው ጀርባ ላይ ስትወጣ፣ ዳልተን ደግሞ ከቤን ሰዎች ጋር መደባለብ ይጀምራል። ኤሌ ወጣችበት ጀልባ የቤን ስለነበር ቤን ጭንቅላቷን ይዞ ጎትቶ ወደ ጀልባው ላይ አስወጣትና ሮዳውሱን ለማውደም ጀልባውን በፍጥነት እየነዳ ወደዚያ ያመራል። በሌላ በኩል ዳልተን የኖክስ ጀልባ ላይ ወቶ ሳለ ኖክስ ገመድ ላይ በታሰረ ብረት ሊመታው ገመዱን እያሽከረከረ ሳለ ዳልተን መሪውን ያዞረውና ኖክስን ከጀልባው ላይ ይጥለዋል። ነገር ግን ገመዱን ይዞት ስለነበር ዳልተን ወደ ሄደበት አብሮት እየሄድ ነበር። በዚህ ሰዓት ግን ቤን ዳልተን ያለበትን ትንሽዬ ጀልባ በእሱ ትልቅዬ ጀልባ ገጭቶ ዳልተንን ሊገለው ፈልጎ የነበረ ቢሆንም ዳልተን ግን አጋጣሚውን በመጠቀም ዘሎ የቤን ጀልባ ላይ ይወጣል። ኤሊን በዚህ ሰዓት ቤን ሮድሃውሱን ለማውደም ጀልባውን ወደዚያ የነዳው ስለነበር እሱን ለማስቆም ከእሱ ጋር መደባደብ ትጀምራለች። ዳልተንም በመሃል ወደ ድብድቡ ይገባና ቤንም በእርግጫ ዘርሮት ዘለው ከጀልባው ላይ ይወርዳሉ። ቤንም ከነ ጀልባው ባሩን ጠረማምሶት ይገባል። በሌላ በኩል ኖክስ ከውሃ ውስጥ ወጥቶ ወደ ልጁ ይወጣና አንዱን ሹፌር አስቆሞ መኪናውን በመውሰድ ወደ ሮዳውስ ማምራት መምራት ይጀምራል ከሮዳ ውስጥ ውስጥ ዳልተን ቤንን ሊጨርሰው ወደ እሱ ጋር እየሄደ ሳለ ቤን በአሳ ማስገረ ለጥቂት ወቅቶ ሊገለው ሲል ዳልተን ይሸውደዋል። ዳልተንም ቤንን ትንሽ እንደደበደበው ኖክስ በመኪናው ወደዚያ ይመጣና ከዳልተን ጋር የሚገርም ድብድብ ይጀምራሉ። ዳልተንም ኖክስን አንቆ ሊገለው የነበረ ቢሆንም ኖክስ ግን ያስለቅቀውና በቁራጭ እንጨት በዚህ ሰዓትም ቤን እንዲጨርሰው ለኖክስ ሲነግረው ኖክስ በጣም ይናደድና አንገቱን ቀጭቶ ይገላግለዋል። ከዚያም ተመልሶ ዳልተን እንዲጨርሰው ሲል ዳልተን ላይብሬ የተሰካውን ቁራጭ እንጨት ነቅሎ ደጋግሞ በእንጨቱ ይወቀዋል። ከትንሽ ቆይታ በኋላ ኤሌ ወደዚያ ትመጣና የተፈጠረውን ነገር መመልከት ትጀምራለች። በዚህ ሰዓትም የኤሌ አባት ወደዚያ ይመጣና ሁሉም ነገር እሱ እንደሚሸፍንለት በመግለጽ ከተማውን አሁኑን ለቆ በአፋታኝ እንዲሄድ ይነግረዋል። ከጥቂት ሰዓታት በኋላ ፍራንኪ ወደዚያ ትመጣና ከሰራተኞቿ ጋር ቦታውን ማስተካከል ትጀምራለች። ይህ በእንዲህ እንዳለ ዳልተን የሚሳፈርበት ባስ ይመጣና ቻርሊና አባቷን ተሰናብቷቸው ወደ ባሱ ይገባል። የቻርሊ አባትም ወደ ተቃጠለው መጽሐፍ መደብሩ ሲገባ በሻንጣ ሙሉ ገንዘብ ያገኝና ዳልተን እንዳስቀመጠላቸው ገብቶ ዳልተንን ለማግኘት እየሮጠ ቢወጣ ባሱ ግን ተነስቶ መሄድ ጀምሮ ነበር። በሌላ በኩል ኖክስ ከደረሰበት ጉዳት አጋግሞ ይነቃና ዶክተሮቹን እንደብድቡ ከሆስፒታሉ ሲወጣ እየተመለከትን የዛሬው ታሪካችንን እናጠናቅቃለን።